ሰበር ዜና! ውድና የተከበራችሁ ተመልካቾቼ የእለተ ቅዳሜ መረጃዎችን ይዤላችሁ ብቅ ብያለሁ። መረጃውን ለማገኘት በቅድሚያ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። ሰላም፣ እንዴት አላችሁልኝ? ሰላም ብያለሁ። በያላችሁበት ቦታ ፈጣሪ የጠብቃችሁ። ወይ ሙቀቱ እናንተ ወይ ወንድሞቼ፣ ፈጣሪ የሆናችሁ እኛ ቤቱን ውስጥ ሆነ እንደዚህ የሚጋረፈው የምር ፊቴን ይገርፈኛል ወይም እላችሁ፣ እና ያው ገና ሸሀር ትናሽ እንኳን አልገባም። አሁን አስረኛው ወር ነው ማለት ነው አስራ ሁለተኛው ወር እንዲሁም ደግሞ አስራ አንደኛው እና አስራ ሁለተኛው ወር ሲገባ እንዴት እንደሚሆን አናውቅም። ብቻ አላ ስቱር አላ ስቱር አለይኩም አላ ይጠብቃችሁ። እንግዲህ ወንድሞቻችን በጣም ሙቀቱ ከባድ ነው። አላሁ ስተአን አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሰአድ ዩትዩብ ቻናል ቤተሰቦች እንደምናላችሁ፣ እንደምንከረማችሁ። ሰሞኑን እየሰራሁ አይደለም ዩቲዩብ ላይ ብዙ የለሁም ጠፍቻለሁ ማለት ነው። ኢንሻላህ በቃ ለምንድን ነው እናንተ ዩቲዩብ አስጠነቅ ሚሳ ደከምኩ መሰለኝ በቃ እና ዩቱብ እያስጠላኝ ነው ያለው። ባለፈው በፊት ጊዜ እኮ ሶስት ነበር የሚሆንብኝ ማለት ነው። አሁን ላይ ግን በጣም እያስጠላኝ ነው ያለው። ያው ከሳምንት አንድ ቀን እንኳን ብሰራ ጥሩ ነው። ላለመጥፋት እሞክራለሁ እንሻአላ ማለት ነው። እና እንደምን አላችሁ። ዩቱብ ደግሞ ላይፍ ላይ ልገባ አስብና ማለት ነው። ካልቆጠረልኝ እኔ ላይፍ ገብቼ ምን ይሰራልኛ ምናምን እያልኩኝ እተዋለሁ ላይቭ ላይ መግባት ፈልግ ነበር ማለት ነው እና ኢንሻላህ እስኪ ከቻልኩ ሰሞኑን ለመግባት ሞክራለሁ። ሁላችሁም ላይክ፣ ሸር አድርጎ ሰብስክራይብ ያደረጋችሁኝ ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትትረፍ ይበልልኝ። አላህ ይጠብቃችሁ እንዲሁም በረሃ ላይ የምትሰቃዩ ወንድሞቻችን አላህ በቃ ብሎ ሰላሙን አውጥቶልን በሀገራችን የምንኖር ያድርገን። ሀገራችን ሰላም ትሆንልን። ከሁሉም ነገር በላይ ሰላም ነው እና ሰላም ከሌለ ግን ዋጋ ቢስ ነው ማለት ነው እና ሰው በባህር እየመጣ ያልቃል። እንዲሁም ደግሞ እዚህ ሀገር መጥቶ እንደምትመለከቱት ሙቀቱ ብርድ ሲመጣ በጣም ብርዱ ብዙ ስቃይ እያሳለፍን እንግዲህ እስኪ ዱዐ አድርጉ ለሁሉም ነገር ዱዐ ነውና፣ አላህ አስተዋል ወዐላማ ተስፎን በጣም ከባድ ነው። አላህ የስቱር ዐሌና ወላሂ በጣም ነው የሚሞቀው። የምር እያካበድ ኩኝ አይደለም። በዚህ ብቅ ብዬሽ እንዳለ ነው የሚጋረፈው ማለት ነው እና ይህንን ቪዲዮ ኢትዮጵያ ላሉ ወንድሞቻችን ላላዩት ማለት ነው ላላዩት ላኩላቸው። ምክንያቱም ይህንን በረሀ እያዩ እነሱ የሚመስላቸው ጥሩ ነገር ያለ ነው የሚመስላቸው። እኛም ራሱ ኢትዮጵያ ባለንበት ሰዓት እንደዚህ አፈርና ዲንጋ በረሃ ያለ አይመስለኝም ነበረ። እኔ እራሱ ማለት ነው ልሰራ ሸቃ ላልሆን አልነበረም የመጣሁት፣ በቃ እንደፈለግኩ ዘና ልል ምናምን ያስባችሁታል። እኔ አፈር ምናምን እራሱ የሚረገጥ ያለ አልመሰለኝም ነበረ። ወርቅ በቃ በቅ ስል ወርቅ ምናምን ያለ ነበር የሚመስለኝ። እና ይህ ነው መዲና ምናምን ሲሉ ስንመጣ እንዲ ተሳስታችኋል። ይህማ መዲና ሌለም። መዲና አፈር እና ድንጋል እንዲ ና በቃ ምስተውረቢ ያን በጣም ገርሞኝ ገርሞኝ። እና ደግሞ መጣውና ቤት ውስጥ ገባሁን ነፍንፍን ሆነ እንዲ። እናንተ ይህ ነው እንዲ ሳዑዲ ማለት አዎ። ወይኒ መሳሳቲ ባልመጣሁኝ። እንደዚህ መሆኑን አውቄ በነበር አልመጣም ነበር። የምሮ በጣም ኡምረኛ ስትሆኑ እንደዚህ እንደ ጠበቃችሁት አታገኙትም። አሁንማ ሶሻል ሚዲያ ላይ ሳውዲ እንዴት እንደሆነ ምናምን በቃ እያየን ነው የምንመጣው የአሁኑ የሚመጡት ማለት ነው። በፊት ግን እንደዚህ ሶሻል ሚዲያ ስለሌለ እኛ ስናየ የነበረው በጃዋል ምናምን የሚጨፍሩትን ኢጃዛ ቤት የሚጨፍሩትን ምናምን ነበር የምናየው። እነሱን አይተም በቃ እኛ ደግሞ ያኔ እንደነሱ ዘና ልንነው እንጂ የመጣ የመጣው እንደዚህ ከአረብ ለሆኖ ለሆኑ ተሸ ተቀጥሮ ሰራተኝነት ምናምን አልመሰለኝም ማለት ነው። እና ያው በእኛ ጊዜ እንደዚያ ነበር። አሁን ላይ ግን ሁሉን ነገር አይተው ሶሻል ሚዲያ ያኔ ተጠቃሚ ናቸው። ገና 10 አመት፣ 11 አመት እያላችሁ ጀዋል ነው የሚገዛላችሁ ለሆኑ ማለት ነውና ተው አትምጡ ነው የምለው። በሀገራችን እንኑር። ወላሂ በጣም ከባድ ነው። ደግሞ በባህር መእተው የማያውቁ ከሆኑ በህጋዊ መንገድ ያንጧቸው። ፕሊስ ላይ በህጋዊ መንገድ ያንጧቸው። በባህር እየገቡ አሁን በባለፈው ያለቁ ወንድሞቻችን እህቶቻችን፣ ከልብ ነው ያኔ ያዘንኩት ወላሂ። እንዲያው በየቀኑ እኛ ሳንሰማ እየቀረን ነው እንጂ በየቀኑ እንደዚህ ብዙ ሰው እያለቀ ነው የምር አረ፣ እንደው ይቅርብን ባካችሁ። ሰው በሀገሩ ሰርቶ የሚለወጣል። ለነገሩ እኛ በሀገራችን ሰርተን ራሱ እንዳንለወጥ ሰላም የለም። ገበሬ ሰርቶ አድር እንዴት ብሎ ይስራ? እንዲሁም ደግሞ ነጋዴ እንዴት ብሎ ይነግድ? እኛ ምንም ለእኛ የተመቸን ነገር አላገኘንም ማለት ነው እና የኢትዮጵያዊ ህይወት በጣም ነው የሚያሳዝነው። ብቻ አላህ ስብሃነ ወተዓላ ለእኛ ኸይሩን ነገር ብቻ ያምጣልን ነው የምለው። ሁላችሁንም ወዳችኋለሁ። ቻናሌን እስኪ ላይክ አርጉ፣ ሰብስክራይብ ማድረጋችሁን አትርሱ። ለምን ሰብስክራይብ አታረጉኝ ግን? ዋይ ከልሁኒ በከምለ አርብ ዕላፍ አራት ሺ ልገባ ነው እና ሁላችሁም አግዙኝ፣ ከጎን ሆኑ። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። እወዳችኋለሁ፣ አከብራችኋለሁ። ከክፉ ነገር ሁሉ ይጠብቃችሁ በያላችሁበት ቦታ ማለት ነው፣ ከመጥፎ ነገር ይሰውራችሁ። ኸይረ ነገር ሁሉ ይቅጠመን፣ መጥፎን ያርቅልን። አሚን በለው። እንግዲህ የዱዓ ተንሸለውም ለእኔ ዱ አድርጉልኝ። በጣም ዱዓችሁ ያስፈልገኛል ማለት ነው፣ ቤተሰብ ዱ አድርጉልኝ ማለት ነው። እና ኢንሻ አላህ ሁሉም ነገር ይሳካል።